የጎፋ ዞን መሎኮዛ ወረዳ የክልልና የፌዴራል ከፍተኛ አመራሮች፣ የአካባቢው ተወላጅ ምሁራን የምክክር መድረክ በተካሄደበት ወቅት የልሃ ከተማ አስተዳደር ከንቲባ አቶ አሸናፊ ጮራ ከተማዋን የኢንዱስትሪ ማዕከል ለማድረግ በወረዳው የሚገኘውን እምቅ የተፈጥሮ ማዕድን በጋራ ምክክር ላይ በመመስረት ጥቅም ላይ ማዋል እንደሚገባ አሳስበዋል። በወረዳው በጥናት የተረጋገጡ ማዕድናትና የተለያዩ ጸጋዎች ገና ያልተረጋገጡም በምርምር እንዲደገፍ ከትላንስ ዛሬ የተሻለ ለማድረግ እየሰራን የምንገኝ ቢሆንም የበለጠ መትጋት ይኖርብናል። የጎፋ ዞን ምክትል አስተዳዳሪና የኢንተርፕራይዝ ልማትና ስራ እድል ፈጠራ መምሪያ ኃላፊ አቶ ምናሴ ኤልያስ አንድ ሆኖ በጋራ በመቆም የወረዳውንና የዞኑን ዘላቂ እድገት ለማረጋገጥ በገዢ ትርክቶቻችን ላይ መግባባት ወሳኝ ነው ብለዋል። አንድ ሆነን ተደምረን በመደመር መንገድ ስንሄድ ሀገር እንገነባለን። መሎን ያልገነባ የመሎ አካባቢ አመራር ሀገር ሊገነባ በፍጹም አይችልም። ማህበረሰቡን ያላገለገለ በፍጹም በቅንነት ያላገለገለ አመራር ሀገር እየመራው ነው፣ ዞን እየመራው ነው ማለት ፍጹም አይቻልም። የመሎ ኮዛ ወረዳ በተፈጥሮ ሀብቶቿ የታደለች መሆኗን ያነሱት አስተዳዳሪው ይህንን ወደ ሀብት ቀይሮ ዘላቂ ሰላሟ የተረጋገጠች ሀገር ለመገንባት ሁሉም ተወላጅ ምሁራን ድርሻቸው ሊሆን እንደሚገባ ጥሪ አቅርበዋል። የተሰጠን ሀብት ከፈጣሪ ነው። የተሰጠን ጸጋ ደግሞ በብልህነት መጠቀም የአመራርነት ጥያቄ ነው። ይህን መተባበርና ማስፈጸም የሕዝብ ጥያቄ ነው። ይህን ማሳለት ፕሮጀክት ቀርጾ መደገፍ የምሁራን ጉዳይ ነው። ሁላችን በተሰጠን እውቀት የመሎን ሕልውና መጠበቅ የምንጊዜም ከየትኛውም ጊዜ ወሳኝና ደግሞ ግደታ በሆነ ወቅት ላይ እንገኛለና፣ ለሁላችሁ በዚህ አጋጣሚ የአደራ መልእክተን ለማስተላለፍ ይፈልጋለሁ። አላማውም እሱ ስለሆነ የመሎኮዛ ወረዳ አንድነት ላይ የተወላጅ ምሁራን ድርሻ በሚል የተዘጋጀውን የመወያያ ሰነድ በወረዳው ዋና አስተዳዳሪ አቶ ሙሉና ሀውሳቶ በኩል ቀርቦ ውይይት ተደርጎበታል። የውስጥ አንድነታችን የሚረብሹ ጥቃቅን ነገሮችን በጋራ ቆመን ለመመከት ይሄ ደግሞ ለዞናችንም ለክልላችንም ጠቃሚ ብለን ስለምናምን ነው። ይህም ተከትሎ ሀሳብን ተከትሎ የመሰረተ ልማት እሾች ይመጣሉ፣ የመንገድ ጉዳዮች ይመጣሉ፣ የውኃ ጉዳዮች ይመጣሉ። በጣም ብዙ ችግር ውስጥ ያሉ ሕዝቦች እንዳሉ እናውቃለን። እኛ ከወጣንባቸው አካባቢዎች ላይ የንጹህ መጠጥ ውኃ ችግር ያለበት፣ የመንገድ ችግር ያለበት ሌሎች ለ ችግሮች ስላሉ እነዚህን ችግሮችን በሚፈታ መንገድ ምክክር አድርገን በጋራ ለመቆም በጋራ ለመተጋገዝ ምክክሩ አስፈላጊ ስለሆነ በዚህ መንገድ ነው ውይይት እያደረግን ያለነው። ያለንን ውስን ሀብት በአግባቡ ጥቅም ላይ ለማዋል በመርህ ላይ የተመሰረተ ውስጣዊ አንድነትን ማጠናከር የውይይቱ አንዱ የትኩረት መስክ መሆኑም ተመላክቷል። ከፍተኛ ፖቴንሻል ኤሪያ ነው። ያንን በመጠቀም የውስጥ ገብን በመጨመር አንደኛ በተገቢው ሁኔታ ለመንግስት ሰራተኛው ደሞዝ መክፈል ከዛም ባለፈ ደግሞ ለአካባቢው ልማት ማዋል ይቻላል። ስለዚህ ይሄ ዋናው ምንድን ነው? ውስን ሀብት ቢሆንም በተገቢ ሁኔታ ከመጠቀም ጋር፣ ሀብትን ከማስተዳደር ጋር፣ ሀብት አጠቃቀም መመሪያ ደንቦችን ከመጠበቅ ጋር፣ እነዚህ ነገሮችን በተገቢ ሁኔታ ለመጠቀም ዋናው የአመራሩም የምሁራኑ ውስጣዊ አንድነት ነው። በመንግስት አቅም ብቻ መሸፈን የማይችሉ የህዝብ የመሰረተ ልማት ፍላጎቶችን አመራሩና ህዝቡ በጋራ ተቀራርቦ በመመካከር አብሮነቱን በማጠናከር ማሳካት እንደሚገባውም ተገልጿል። ህዝቡም ሞብላይዝ በማድረግ የመሰረተ ልማት ችግሮች የሚሆኑ ሌሎች በአካባቢ መልማት የሚያስፈልገው ቦታ ስራዎች ላይ አንድ በማድረግ መምራት ስለሆነ ህዝቡን በዚህ ልክ አንቀሳቅሶ ወደ ልማት የሚገባበት ሁኔታ ለመፍጠር ነው የዛሬው መድረክ።